ክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ነው። የፋኖ ኃይሎች ከእብድ ጋር አንደራደርም አሉን፣ ሲሉ ርዕሰ መስተዳድሩ ተናገሩ። የመከላከያ ሰራዊቱ ደግሞ ወዶ ገቦዎች በሚል የ127 ሰዎችን ሪፖርት አቅርቧል። የፋኖ ኃይሎች በበኩላቸው በተለያዩ አካባቢዎች ጥቃቶችን ማድረሳቸውን ገልጸዋል። ዝርዝሩ ተዘጋጅቷል። የህክምና ባለሙያዎች አድማ ቀጥሏል። ትናንት ምንም የተስተጓጎለ ነገር የለም ያለው ብልጽግናም ሐኪም፣ እናትን ጨምሮ እያሰረም ስብሰባዎችንም እያከናወነ ነው። ከዚህ ጋር በተያዘ ሰፋ ያለ መረጃ ትሰማላችሁ ብልጽግና ጠላቶች ተቀናጅተውብናል፣ ተነስተውብናል የሚሉ ስብሰባዎችን ትምህርት ቤቶችና ተቋማትን በመዝጋት ጭምር እያከናወነ ይገኛል። ሚኒስትሩ የግማሽ ፍጻሜ ጦርነትን ጨርሰን የፍጻሜ ጦርነት ይቀረናል ያሉበት ንግግራቸው ደግሞ ትኩረትን ከሳቡት ውስጥ ይገኝበታል። ይህንንም ትሰማላችሁም። ደብረፂዮን ገብረ ሚካኤልን ጨምሮ አምባሳደሩ የህወሓት አመራሮችና የትግራይ ሰራዊት ኃላፊዎችን አነጋግሯል። ባለፈው ዓመት 550 ተፈናቃዮች በረሃብ ሳቢያ ወደ ሞቱባት ሽረም ተጉዟል። ተጨማሪ ያለን። እኔ ጦርነት አልባርክም አሉ ጄኔራሉ። የቀድሞ የክልሉ ርዕሰ መስተዳደር ደግሞ የአቶ ጌታቸው ረዳ ንግግርን ለፕሮፓጋንዳ ተብሎ የቀረበ ብለውታል። ታደምጡታላችሁ ለዳቦ ስጡ፣ መሰረታዊ ጥያቄ የብልጽግናው የጅምላ ስር ልብ ሰባሪ ነው ሲሉ ፓርቲዎቹ አሳወቁም። አንድ መንግስት የጤና ባለሙያ ጋር እልህ መጋባቱም እጅግ አሳሳቢ ነው ሲሉ አንስተዋል። ሌላኛው መረጃችን ነው ሶስት ሀገራት እስራኤልን አስጠነቀቁም ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል መላጋዛን እንደምትቆጣጠር ማስጠንቀቃቸውን ተከትሎም እንግሊዝ፣ ፈረንሳይ እና ካናዳ ናቸው ማስጠንቀቂያቸውን ያወጡት። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የህክምና ባለሙያዎች አድማ ቀጥሏል። ትናንት ምንም የተስተጓጎለ ነገር የለም ያለው ብልጽግና ሐኪም እናቶችን ጭምር እያሰረ ስብሰባዎችንም እያከናወነ ነው። በአዲስ አበባ አብዛኞቹ ትላልቅ ሆስፒታሎች በሀገሪቱ የተለያዩ ከተሞች የማስተማሪያ ሆስፒታሎችን ጨምሮም ሙሉ አድማዎች ትናንት ተጀምረዋል። ዛሬም እነዚህ አድማዎች ተጠናክረው የቀጠሉ ሲሆን ወደ ጤና ጣቢያዎች ጭምር መስፋፋትም እንደቀጠሉ ነው የተነገረው የንቅናቄው አስተባባሪዎች ይህንን የተቀላቀሉ አጠቃላይ የህክምና ተቋማት ሀያ ሰባት መሻገሩን ገልጿል። የስራ ማቆም አድማውን በተመለከተ አንድ ሀኪም እንዲህ ይገልጹታል። አዲስ አበባ ላይ የሚገኙ ትላልቅ ሆስፒታሎች ለጥቁር አንበሳን፣ ጳውሎስን፣ ቅዱስ ጴጥሮስን ጨምሮ የካቲት ምኒልክ ያሉበት በጣም ብዙ ጤና ጣቢያዎችን ጨምሮ የስራ ማቆም አድማው በጣም በተሳካ መልኩ እየተከናወነ ያለው ከአዲስ አበባ ወጣት ደግሞ ሀዋሳ አካባቢ ሻሸመኔ ያለው ትልቅ ሆስፒታልን ጨምሮ ብዙ ሆስፒታሎች ላይ የስራ ማቆም አድማው እየተከናወነ ይገኛል። የጤና ባለሙያዎች የስራ ማቆም አድማ ቀጥተኛ ተጎጂ ደግሞ አገልግሎት ፈላጊው ማህበረሰቡ እንደሆነ ሙን ነው። በጥቁር አንበሳ ሆስፒታል የተፈጠረውናም በአስተዳደር ሰዎች የተመለሳቸውን የሚያብራሩ ታካሚዎችና አስታማሚዎችም እንዲህ በማለት ነው። አንድ ሺህ በላይ ሀኪም የለንም። በቃ በተስፋ ከሐሙስ ነው ጀምሮ ማለት ነው ሀኪም የለም። ህዝብ ነው ያለ። እዚህ ምንም ሀኪም የለም ብለው ያው ሁሉም እየተጉላላ ነው ህዝቡ። መታችሁ ብታዩ እያልን ነው አሁን። እኔ በሪፈር መጥቼ የሰርጀሪ ኬዝ ነበረ፣ አስቸኳይ ነበር ግን ዛሬ ዝግ ነው። ምንም አገልግሎት የሚባል እኮ የለም። ሀኪም የሚባል አንድ ምንም አካል የለም። ሀኪም የሚባል የለም። ሁሉም እኮ ዝግ ነው። አካባቢ ብቻ ነው ያለ ፖሊስ ቤዝ ነው የኔ ማውነት፣ አባቴ ነው በድንገተኛ መግባት የሚችል ዶክተር የለም። ምንም ሀኪም የለም። ምንም በቃ ሀኪም አይገባም። እዝም ብላ አስተዳደር ተዳደር ማጣሮ ደግሞ ሰላማዊ ሰልፍ ይመስላል። ተበቀ ነው እዚህ አትሰብሰቡ ምናምን ይላል። እንግዲህ እዚህ ጋሰቡ የሚየሞተንም እያሉ ነው። ትምህርት ያሳያል ይህ ሁሉ በሞትና ህይወት መካከል ያለው ሁነት በሀገሪቱ የጤና ተቋማት ቢኖርም ለዜጎች ህይወት እንደማይጨነቅ ያሳየው የብልጽግናው አገዛዝ ትናንት ምሽት የጤና ሚኒስትሯ መቅደስ ዳባ ልኮ ሁሉም ነገር ያለመስተጓጎል እንደቀጠለ ነው ሲል ማስነገሩ ይታወቃል። በእነዚህ ሆስፒታሎች፣ በሀገር አቀፍ ደረጃ በሁሉም ቦታ ላይ የጤና ባለሙያዎቻችን የጤናው ስነ ምግባሩን በሚጠብቀው መልክ ተገልጋዮቻችንን በአገልግሎት ቦታቸው ላይ ሆነው ያለምንም የአገልግሎት መቆራረጥ በአብዛኞቹ የጤና ተቋሞቻችን አገልግሎት እየተሰጠ ይገኛል። ነገሩ እንዲህ ከሆነ ከሰማኒያ የሚልቁ የሀገሪቱ የጤና ባለሙያዎችን ማሰር ምን አመጣው የሚለው እንዳለ ሆኖም፣ አሁንም ግን ማስፈራሪያና ዛቻው እንደቀጠለ ነው። ጉዳዩ ዓለም አቀፍ ትኩረትንም ስቧል። ከሰሞኑ ቢቢሲ ፎከስ ኦን አፍሪካ ስለ ጥያቄዎቹ ዘገባን አሰራጭቶ የነበረ ሲሆን ዶክተር መሐሌት ጉዑሽ በውጭ የሰሩ ቢሆንም የኢትዮጵያ የሙያ ጓዶቻቸውን ጥያቄዎችን ግን ከማቅረብ አልተገደቡም። አገዛዙ ግን እኒህን ባለሙያን ማሰሩን የንቅናቄው አስተባባሪዎች አሳውቋል። ብልጽግ እና በተለያዩ ሆስፒታሎች የማስታወቂያ ሰሌዳዎች ላይ የለጠፋቸው የኮንትራት እና የቋሚ ቅጥር ማስታወቂያዎችም እያነጋገሩ ናቸው። ለጤና መስኮ መጻኢ ጊዜም ለሙያውና ለሙያተኛው ቀጣይ ጣፋንታም መታሰርን ጭምር ተቀብለው መስዋዕትነት እየከፈሉ ያሉ አጋሮቻችን ባሉበት ሁኔታም መንግስት ጥያቄዎቻችንን ለዘላለም ለማዳፈን የሚያደርገውን ጥረት የምትተባበሩ አካላት ታሪካዊ ተጠያቂነት ያለባቸው መሆናቸውን ወቁ፣ ይላል የንቅናቄው አስተባባሪዎች ማስጠንቀቂያም። ዩ አካባቢዎችን መንግስት የሕክምና ባለሙያዎችን ስብሰባ መጥራቱ ነው የታወቀው። ብልጽግና ጠላቶች ተቀናጅተውብናል፣ ተነስተውብናል የሚሉ ስብሰባዎችን፣ ትምህርት ቤቶችን፣ ተቋማትን በመዝጋት ጭምር እያካሄደ ነው። ሚኒስትሩ ደግሞ የግማሽ ፍጻሜ ጦርነትን ጨርሰን የፍጻሜ ጦርነት ይቀረናል ያሉበት ንግግራቸው ትኩረትን ከሳቦት ውስጥ ይገኝበታል። አገዛዙ ሀገሪቱን በተለያየ ስፍራ የውጊያ ውድማ አድርጓት ላለፉት ዓመታት ከቆየ በኋላም ከቅርብ ጊዜ ወዲህ እየተነሱበት ያሉት የኢኮኖሚ ጥያቄዎች ከፍ ያለ ጭንቀት ውስጥ እንደከተቱት በርካታ ማሳያዎች አሉ። በቅርቡ ያሰራጭ ሰልጡና አመራሮቹ እንዲሰለጥኑበት ያዘጋጀው ሰነዱ ላይም ይህ በግልጽ ተቀምጧል። ጠላቶቻችን የጠላቴ ጠላት ወዳጀ ነው በሚል እሳቤ አንድነት እየፈጠሩብን ነው። በመሳሪያ ሲሳናቸው በማህበራዊ ንቅናቄዎች እየመጡ ነው። ሕዝባዊ አመጽ ያስነሱ እየሰሩ ነው፣ ወዘተ የሚሉ ጉዳዮች የተዘረዘሩበትም ሰነድም ሆኗል። የመሃሉ ዘመን የትርክት ለውጥ፣ የጥፋት እጆች፣ ሀገራዊ ለውጡና የሙያተኞች ሚና ወዘተ የሚል አርስት የተሰጣቸውና እንደየቦታውና ነባራዊ ሁኔታው የተለያዩ አርስት ያላቸው ስብሰባዎች ናቸው እየተከናወኑ የሚገኙት በደቡብና ማዕከላዊ ኢትዮጵያ ክልሎች ትምህርት ቤቶች ተዘግተው ተማሪዎች ወደየቤታቸው እንዲመለሱ ተደርገው ስብሰባ ተገብቷል። በአዲስ አበባም ከኮከበ ጽባህ እስከ ሚኒሊክ ሆስፒታል በሌሎች ማካባቢዎች ዛሬ ብልጽግናው ድግስ ጠርቷል። በአፋር ክልልም የመምህራን ስብሰባ እንደቀጠለ ነው። እነዚህ ሁሉ ስብሰባዎች ግን ከመሰረታዊ የህዝብ ጥያቄዎች የራቀ አጀንዳ ያላቸው አድንቁ፣ አመስግኑ፣ ለውጡንም አወድሱ የሚሉ ናቸው። ሀገሩ ለሁለንትና የመስቅልቅል የዳረጉት የብልጽግናው ሰዎች በከፋ የኑሮ ውድነትና ችግር ውስጥ ላሉት ሰብሳቢዎችና ዜጎች መፍትሄ አልሆንም። ኑሮ ተወደደ አትበሉም እሱ የጠላቶቻችን አጀንዳ ነው የሚለው ደግሞ አንዱ የስብሰባዎቹ ጭብጥ ነው። ለስልጠና የተላኩ የብልጽግና ሹማምንት ንግግሮች ውስጥ ያንዳንዶቹ ደግሞ የአገዛዙን የጦርነት እቅድ ጭምር የሚያሳዩ ይመስላሉ። ትናንት በተጀመረው የኢትዮጵያ ንግድ ባንክ በሺዎች የሚቆጠሩ አመራሮችና ከፍተኛ ሰራተኞች ስብሰባ ላይ ለዚሁ ስልጠና በሚል የተላኩት የማዕድን ሚኒስትር ታው መሐመድ ራፊ አባራያ ንግግርም ለዚህ ማሳያ ነው። እኔ ባለስልጣን በስብሰባው ላይ የብልጽግና ያለፉት አመታት ትሩፋቶች የሚሉትን ካቀረቡ በኋላ ከህወሓት ጋር የነበረው ጦርነት የግማሽ ፍጻሜ ጨዋታ ነው፣ የፍጻሜ ጦርነቱ ነው የሚቀረው የሚለውን ንግግር ሲያደርጉ ተደምጧል። የፋኖ ኃይሎች ከእብድ ጋር አንደራደርም አሉን ሲሉ ርዕሰ መስተዳድሩ ተናግሯል። የመከላከያ ሰራዊቱ ደግሞ ወዶ ገቦች በሚል 127 ሰዎችን ሪፖርት አቅርቧል። የፋኖ ኃይሎች በበኩላቸው በተለያዩ አካባቢዎች ጥቃቶችን ማድረሳቸውን አሳውቀዋል። በክልሉ የቀጠለው ጦርነት ሶስት ዋነኛ ተሳታፊዎቹ ያቀረቡት ሪፖርት መገለጫው ይሆናል። በሁለት ወራት ውስጥ በአማራም በኦሮሚያ ክልል ዘመቻዎችን ሊያጠናቅቅ በአዛዦቹ ቃል የገባው የመከላከያ ሰራዊቱ ሰሞነኛ ሪፖርት በተለይም በአማራ ክልል በደቡብ ጎንደር ቀጥና በርካቶች እጅ ሰጡኝ የሚል ነው። ትናንት ያሰራጨው ሪፖርትን ባደረጋቸው ዘመቻዎች መላወሻ ሳጣሁት ያለውና የጽንፈኛው ቡድን ሲል የገለጸውን አካል ከግንቦት አንድ ወዲህ ብቻም 127 ታጣቂዎቹን ወዶ ገብ አደረግኳቸው በማለት ደብረታቦር አካባቢ ያስነሳውን ፎቶ ማያይዞ አቅርቧል። በስም የጠቀሳቸው ቆራጡና ጸዳሉ ደሴ ያላቸው የፋኖ አመራሮችን ጨምሮ በርካቶች ከነሙሉ ትጥቃቸው እጅ ሰጡኝ ዓለም ቀጥሏል። የአማራ ክልል ርዕሰ መስተዳድሩ አቶ አረጋ ከበደ ደግሞ የፋኖ ኃይሎችን በቀጥታ ባይገልጹትም ከምንዋጋቸው ከትግራይ አካላት ጋር ተስማሙብን የሚል ክስ አቅርበውባቸዋል። አመራሮቻቸውን ሰብስበው ባደረጉት ንግግር ወቅት ለዚህ ክሳቸው ማስረጃ ባያቀርቡም እኛን ከእብድ ጋር አንደራደርም አሉን እያሉም ሲናገሩ ተሰምተዋል። ለዚህ ችግር መንስኤ ናቸው ብለን ከምንላቸው አካላት ጋር እንደምን ተባበሩ ለዚህ ችግር ምክንያት ሆኑ ሆኑ ብለን ከተፋለምናቸው አካላት ጋር እንደምንተስማሙ እኛ ስንናገር የምን ውይይት የምን ድርድር የምን መንገድገድ ጭንቃል መቼ ብዙ ሰምታችኋታል እብድ ይደራደራል እንዴ የብልጽግናው ሰዎች የሚፋለሟቸውን ኃይሎችን ከሌላ ሶስተኛ ወገን ጋር እያስተሳሰሩ ማቅረብ ከዚህ በፊት በተደጋጋሚ ያሳዩት ተግባር ነው። የሆኖ ሆኖ አቶ አረጋ ከበደ ከአመራሮቻቸው ውስጥ ለጽንፈኞች የሚሰሩ እንዳሉ ሲናገሩ ግን ተደምጧል። በቅርቡ በጸጥታ ቢሮና ፖሊስ ኮሚሽን የተደረጉ የአመራር ለውጦችም ከዚህ ጋር የተያያዙ የማጥራት ስራዎች ናቸው ብለዋቸዋል። ደሳሌ ጣሰውና ደስዬ ደጀን የተባሉት ሹማምንቱ የተባረሩት ከፋኖ ጋር ሲሰሩ ስለነበር ነው የሚለውን ግን በግልጽ አላስቀመጡም። በአማራ ክልል እንዲህ በፕሮፓጋንዳ ተግባራት የታጀበው ጦርነት አሁንም በጥቃቶች ቀጥሏል። በጎጃም ቢቸና፣ ደብረ ማርቆስ፣ በዚሁ ቀጠና ቴሌሌ ከተማም፣ በሰሜን ሸዋ ዞን ሸዋሮቤትና በደቡብ ወሎ መካነ ሰላም ከተማ ውስጥ የደረሱ ጥቃቶችም ቀዳሚ አብነት ይሆናሉ። ከጎንደር በቅርብ ርቀት በማዕከላዊ ጎንደር ደንቢያ ቀጠና ለምባ ተብሎ በሚጠራው አካባቢ ደግሞ የመንግስት ኃይሎች ስምሬትን ተከትሎ የተኩስ ልውውጥ ተደርጓል። በሰሜን ወሎ ከላሊበላ በቅርብ ርቀ ለመግባት ድብቆ ተብሎ በሚጠራ ስፍራ በተሽከርካሪ ሲንቀሳቀሱ በነበሩ የመንግስት ኃይሎች ላይ የተከፈተው የደፈጣ ጥቃትም ጉዳት ማስከተሉ ተነግሯል። እነዚህ ሁሉ ሁነቶች ክልሉ አሁንም ያለበትን አሳዛኝ ወቅታዊ ሁኔታ የሚያመላክቱ ናቸው። ደብረ ጽዮን ገብረ ሚካኤልን ጨምሮ አምባሳደሩ የህወሓት አመራሮችና የትግራይ ሰራዊት ኃላፊዎችን አነጋግሯል። ባለፈው ዓመት 550 ተፈናቃዮች በረሃብ ሳቢያ ወደ ሞቱባት ሽረም ተጉዘዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ የትግራይ ጉዟቸውን ተከትሎ ውይይት ካደረጓቸው አካላት ውስጥ በቅርቡ የብልጽግናው መንግስት ተቋም ምርጫ ቦርድ ከየትኛውም እንቅስቃሴ እንዲታገድ ሰርዣለሁ ያለው ያለው ህወሓት አመራሮች ይገኙበታል። ሊቀመንበሩ ደብረ ጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔርን ጨምሮም በክልሉ ወቅታዊ ሁኔታ ላይ ውይይት ማድረጋቸውም ታውቋል። አምባሳደሩ በተጨማሪ ከክልሉ ሰራዊት አዛዦች በተለይም የሰላምና ጸጥታ ቢሮ ኃላፊ ከሆኑት ጄኔራል ፍስሐ ኪዳኑን ጨምሮም ከወታደራዊ አመራሮች ጋር ምክክር አድርጓል። በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቢን ማሲንጋም ዛሬ በሽረ ከተማ በተገኙበት ወቅትም የጊዜ አስተዳደሩ መከተል ፕሬዚደንት አቶ አማኑኤል አሰፋና የሽረ ከተማ ከንቲባ የሆኑት አቶ ገብረመድህን ዮሐንስ ለማቀባበል ሲያደርጉላቸው ታይተዋል። በቆይታቸውን በሽረ ከተማ የሚገኘውን የተፈናቃዮችን ካምፕ የጎበኙት አምባሳደሩ ስለ ሁኔታው በምክትል የጊዜያዊ አስተዳደሩ ፕሬዚደንት ገለጻ ተደርጎላቸዋል። አምባሳደሩ በሽረ ጉብኝታቸው የተፈናቃዮችን ችግር መመልከታቸውን ተናግረው አሜሪካ የምታደርገው ድጋፍን አጠናክራ እንደምትቀጥል ቃል ገብተዋል ሲሉም የክልሉ የመገናኛ ብዙሀን ዘግበዋል። አምባሳደሩ ዛሬው የተጓዙት በኢትዮጵያ የንባ ጠባቂ ተቋም መረጃ መሰረት ባለፈው ዓመት 550 ተፈናቃዮች በረሃብና ረሃብ ሁለት በሽታዎች ወደ ሞቱባት ሽረ ነው። ከሽረ ባሻገር ባለፉት ሶስት ወራትም በአክሱም ብቻ ስምንት ሰዎች ሞተዋል ሲል የተቋሙ የመቀለ ጽህፈት ቤት መረጃ ያሳያል። በዘንድሮ ዓመት በሽረ ተፈናቃዮች ካምፖች የደረሰው ጉዳት እየተጣራ ሲሆን፣ ካምናው አሃዙ ሊያሻቅብ እንደሚችል ግን የጽፈት ቤቱ መረጃ ይጠቁማል። ለዚህ እንደ ምክንያትነት የሚቀርበው ደግሞም ለተፈናቃዮች እርዳታ በአግባቡ እየደረሰ አለመሆኑናም እርዳታ ሰጭ ተቋማትም ድጋፋቸውን እያቋረጡ በመሆናቸው ብሏል። እኔ ጦርነት አልባረክም አሉ ጄኔራሉ። የቀድሞ የትግራይ ክልል ርዕሰ መስተዳድርና የህወሓት ፖሊት ቢሮ አባል ደግሞ የአቶ ጌታቸው ረዳን ንግግር ለፕሮፓጋንዳ ተብሎ የቀረበ ብለውታል። ጠቅላይ ሚኒስትር አብይ አህመድ ከአራት ዓመታት በፊት ትግራይ ላይ ሰራዊታቸውን አዝምተው በሶስት ሳምንት ጦርነቱን አሸነፍኩ ባሉበት ወቅት ከእርሳቸው ጎን ሆነው የተዋጉት ብቸኛው የትግራይ ተወላጅ ወታደራዊ አዛዥ የሆኑትና በድል ቁርሱ የፓርላማ ወታደራዊ አዛዦች ሙገሳ መርሃ ግብር ላይም ሀገር ወዳዱ ተጠርቶ የነበሩት ሌትናንት ጀነራል ዮሐንስ ክብረ መስቀል እንደሆኑ ይታወሳሉ። እኒህ ጀነራል በተለይ መጽሐፍ ማሳተማቸውን ተከትሎ በተለያዩ የመገናኛ ብዙሀን እየቀረቡ የሚሰጡት ማብራሪያን ማሰማታቸውን ቀጥሏል። አሁን ባደረጉት ንግግር ደግሞ ኢትዮጵያና ጦርነት በጋብቻ የተሳሰሩ ናቸው ሲሉ ተሰምተዋል። በትግራይ የጸረ ደርግ ትግሉ ለምን እንደተሳተፉ ተጠይቀው ደርግም በግዳጅ ወታደራዊ አፈሳ ያደርግ ነበር፣ የተቃውሞ ኃይልም ነበርም። ስለዚህ ወጣቶች የነበራቸው አማራጭ ሁለት ነበር ብለው የተቃውሞ ኃይሉን እርሳቸው መምረጣቸውን አስታውሰው ባቀረቡት ቃለ መልልሳቸው አሁንስ ብልጽግና ለሀገሪቱ ወጣቶች ያቀርቡ አማራጭ እነዚህ ሁለት ብቻ አይደሉም ምንም የግዳጅ አፈሳ አሊያም ታጣቂዎችን መቀላቀል የሚለውን ግን አልተጠየቁምም አልመለሱምም። ጀነራሉ ያገዛዙን የትግራይ የጦርነት ፕሮጀክትን ከመሩት ውስጥ አንዱ ሲሆኑ፣ የሀገሪቱ የሃይማኖት ሰዎች ሳይቀር ባርከው የላኩትን ሰራዊት የመሩ አዛዥም ናቸው። ነገር ግን እኔ ጦርነት አልባረክም ኢትዮጵያ ውስጥ ግን ጦርነት እየ የተባረከ ነው ሲሉ ተሰምቷል። እኛ ጦርነት እንባርካለን፣ እኔ ጦርነት አልባርክም። መባረክም ይባረካል ብለንም አምነን ነው ዊዝድሮ ማድረግ ያለብን ጦርነትን ብሌሲንግ ይደረጋል አስቻይ ሁኔታ ስለነበረ አይቀርም ብሎ የሚሞግት ሰው በዓለም አለ ካልችኝ እዚህ ሀገር ብቻ ነው። ሌላኛው ከወቅታዊ የሀገሪቱ በተለይም ህወሓት ጋር በተያዘ ወደ መገናኛ ብዙሀን የቀረቡት ደግሞ የቀድሞ የትግራይ ክልል ርዕሰ መስተዳደርና የህወሓት ፖሊት ቢሮ አባል ገብሩ አስራት ናቸው። ህወሀት እንደጋግሞ በወነጀሉበት የሪፖርተሩ ቃለ ምልልሳቸው ህወሀት ከሻቢያ ባሻገር ከሌሎች ኃይሎችም ጋር እየተገናኘ እንደሆነ አውቃለሁ ሲሉ ተደምጧል። ሌሎች ያሏቸውን አካላትን ባይገልጹም የጀኔራል ታደሰ ወረደ ጊዜያዊ መንግስት በመፈንቅለ መንግስት የመጣ ነው፣ ፖለቲካሊ ህወሀት ሞቷል፣ ድርጅታዊ ህልውናው ያለውን በሰራዊቱ ላይ ነው፣ ድርጅቱና አመራሮቹ የሰሩት ወንጀል ከተገለጸው በላይ ነው የሚሉ ማብራሪያዎችን ካቀረቡ በኋላ ይሁን እንጂ አቶ ጌታቸው በቅርቡ ያሰሙት ማብራሪያን እንደማይቀበሉ አስረድቷል። የህወሓትና አመራሮቹ ጥፋት ከተገለጸው በላይ ቢሆንም አቶ ጌታቸው በብልጽግናው ልሳናት የቀረቡበት መንገድ ግን በፕሮፓጋንዳ መልኩ ነው በማለት አሁን በዚህ በፕሮፓጋንዳ መንገድ መምጣቱ ግን እኔ ችግር ያለው ይመስለኛል። እንደ ፕሮፓጋንዳ መንግስትም ሊጠቀምበት ነው እንግዲህ በራሱ ሚዲያ፣ በራሱ ደጋፊዎች፣ በጦርነቱ ጊዜም ጦርነቱን በጣም ሲያጋግሉ በነበሩ ሚዲያዎች ይሄድ ማለቱ አላማ ብቻ የአላማ ብቻ እንጂ ይዘቱ ላይ ያንስ እንደሆነ እንጂ ይበዛል ብዬ አላስብም። ህወሓት ከፓርቲነት ቢሰረዝም የፕሪቶሪያው ስምምነት አይሰረዝም የሚል አቋም ያላቸው ገብሩ አስራት ህወሓት መሰረዙን ተከትሎ እንደ አፍሪካ ህብረት ላሉ ተቋማት በደብዳቤ ጥሪ ማቅረቡን ግን በአሁንታ እንደሚመለከቱትም አስረድቷል። ለዳቦ ስጡኝ መሰረታዊ ጥያቄ የብልጽግን ነው የጅምላ ስር ልብ ሰባሪ ነው ሲሉ ፓርቲዎቹ ገለጹ። አንድ መንግስት የጤና ባለሙያ ጋር ለመጋባቱ እጅግ አሳሳቢ ነው ሲሉም አንስቷል። መኢአድ፣ ኢህአፓ፣ እናት ፓርቲና አማራ ብሔራዊ ንቅናቄ የተባሉት ፓርቲዎች በጋራ ባወጡት መግለጫ የጤና ባለሙያዎች የሚያገኙት ገቢ ራሳቸውንና ቤተሰቦቻቸውን ማኖር እንዳላስቻላቸው ገልጸው ለአንድ ወር ያክል ጥያቄ ሲያቀርቡ መሰንበታቸውንም አስታውሰዋል። ፖለቲካዊ አንድምታ የሌላቸውን ጥያቄዎችን ባለሙያዎቹ ቢያቀርብም መንግስት ያቀረቡትን ጥያቄ ተቀብሎ በተሰጠው ጊዜ ውስጥ አግባብ ባለው ሁኔታ መልስ ከመስጠት ይልቅ ወደ አፈናና አስራት ተሸጋግሯል ሲሉም ጠቅሷል። በመብት ጠያቂ የጤና ባለሙያዎችናም በተጠያቂ መንግስት መካከል በውይይትና መግባባት ሊፈታ ባልቻለ የዳቦ ጥያቄም ግንባር ቀደም የችግሩ ሰለባ የሚሆነው የመንግስት ባለስልጣናትና ጥቂት የግል ሕክምና አገልግሎት ተጠቃሚ የማህበረሰብ ክፍል ብቻ ሲቀሩ 120 ሚሊዮን የኢትዮጵያ ሕዝብ መሆኑን መንግስትን በአግባቡ ሊያጤን ይገባል ያሉት ፓርቲዎቹ ከጤና ባለሙያዎች ጋር እልክ መጋባት መሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባትም እጅግ አሳሳቢ ነው ብለውታል። ኢትዮጵያና መሰሌ አፍሪካ ሀገራት ከድሃው በሚሰበሰብ ግብር በውድ ዋጋ ያስተማሯቸውን ሐኪሞችን ወዳደጉ ሀገራት እንዲፈልሱ በማድረግ ወይም ብሬንድን የሚታወቁና የሚወቀሱ ሲሆን ይባስ ብሎ እጅግ አነስተኛና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅምላ እስር በኢትዮጵያ መገባቱ ግን ልብ ሰባሪ ነው ነው ያሉት ስለሆነ መንግስት ለጤና ባለሙያዎች ጥያቄ ተገቢውን ትኩረት ሰጥቶ ዛሬ ነገ ሳይባል በአስቸኳይ መፍትሄ እንዲሰጥ፣ የባለሙያዎቹን ጥያቄ በሰለጠነ መልኩ በንግግር ለመፍታት ከመሞከር ይልቅ መንግስት እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና ያሰራቸውን ሐኪሞችንም ያለምንም ቅድመ ሁኔታ እንዲፈታም፣ በስራ ማቆም እንቅስቃሴ ክፉኛ የሚጎዳው በተለይም ያለምንም አማራጭ የሚቀረው የማህበረሰብ ክፍልን ታሳብ ያደረጉ አካሄዶች እንዲታዩም ጥሪ እናቀርባለን ብሏል ፓርቲዎቹም።

ሶስት ሀገራት እስራኤልን አስጠነቀቁም። እንግሊዝ፣ ፈረንሳይ እና ካናዳ እስራኤል በጋዛ ላይ እየፈጸመች ያለውን ጥቃት እንድታቆም ነው ያስጠነቀቁት። የሀገሪቱ መሪዎች እስራኤል በጋዛ የምታካሄደውን ጦርነት በተመለከተ ማስጠንቀቂያ የተሰጡ ሲሆን በተለይም እስራኤል ከቅርብ ጊዜ ወዲህ ጋዛን ሙሉ በሙሉ ለመቆጣጠር እያደረገች ያለችውን ዘመቻ እንድታቆም አሳስቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል መላ ጋዛን እንደምትቆጣጠር ትናንት ማስጠንቀቃቸው ይታወሳል። አዲስ ዘመቻ መጀመሩን ባሳለፍ ነው ማርቢያ ያሳወቀው የእስራኤል ጦር ደቡባዊ ካንዮኑስ ነዋሪዎችን በአስቸኳይ አካባቢውን ለቀው በመውጣት ወደ ባህር ዳርቻ እንዲሄዱ ማሳስቧል። በአሁኑ ጊዜ ጋዛን ሙሉ በሙሉ ለመቆጣጠር መጠነ ሰፊ ውጊያ እየተካሄደ መሆኑን በቪዲዮ መልእክታቸው የተናገሩት ጠቅላይ ሚኒስትር ኔታንያሁ በዘመቻው ሐማስ እስካሁን ጋዛ ውስጥ የያዛቸውን አምሳ ስምንት ታጋቾችን ማስለቀቅና የፍልስጤም ተዋጊ ሚሊሻዎች ቡድንን በማጥፋት ሙሉ ድልን መቀናጀትን እናሳካዋለን ብሏል። ይሁንና መሪዎቹ እስራኤል እየፈጸመች ያለው መጠነ ሰፊ ውድመትና ግድያን ካላቆመች እንዲሁም ወደ ግዛቲቱ እንዳይገቡ የታገዱ የሰብአዊ እርዳታዎች ካልተለቀቁ እርምጃዎችን እንደሚወስዱ አስጠንቅቀዋል ሲል ሮይተርስ ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን፣ ቸር ያሰማን።